አድማጮቻችን አመሻሹን ሰበር ዜናዎችን እየሰማን እንገኛለን። የፋኖ ኃይሎች ወደ ትጥቅ ትግል ከገቡበት ጊዜ አንስቶ የብልጽግና ሹማምንት ከፍተኛ ስጋት ውስጥና ከፍተኛ አጣብቅኝ ውስጥ መውደቃቸው የሚታወቅ ነው። ታዲያ ይሄ በሆነበት ሁኔታ አድማጮች አሁን ላይ እየሰማን የምንገኘው መረጃ እንደሚያመላክተው ከሆነ ከሰማንያ ሺህ በላይ የሚሆኑ የፋኖ ኃይሎች ወደ አማራ ክልል ከተሞች ዘልቀው ስለመግባታቸው እየተገለጸ ይገኛል። እነዚህ ከሰማንያ ሺህ በላይ የሚሆኑ የፋኖ ተዋጊዎችም በሸዋ በወለው በጎጃምና በጎንደር ስምሪት እንደተሰጣቸው ምንጮቻችን እየገለጹልን ነው የሚገኙት። እንግዲህ አድማጮች እነዚህ ከሰማንያ ሺህ በላይ የሚሆኑ የፋኖ ተዋጊዎችም በኤርትራ ስልጠና ሲወስዱ የቆዩ ስለመሆናቸው መሆናቸው ምንጮች የገለጹልን ሲሆን በተለይም ደግሞ በፕሬዚዳንት ኢሳይያስ ቀጥታ ትዕዛዝ በኤርትራ ውስጥ ሳዋ የማሰልጠኛ ካምፕ ውስጥ ስልጠና ሲወስዱ የቆዩ ከሰማንያ ሺህ በላይ የሚሆኑ የፋኖ ኃይሎች በቀጥታ ወደ ሸዋ፣ ወደ ወሎ፣ ወደ ጎጃምና ወደ ጎንደር ስምሪት እንደተሰጣቸው የሚያመላክቱ መረጃዎች በስፋት እየወጡ ይገኛሉ። የብልጽግና ሹማምንት እነ አብይ አህመድ የፋኖ ኃይሎች ከጥንተ ጠላቶቻችን ጋር በአንድነት ሆነው ሊወጉን ነው፣ ጽንፈኞቹ ቡድኖች ለኢትዮጵያ ጥንተ ጠላቶች እየተላላኩ ይገኛሉ በሚል በከፍተኛ ሁኔታ እየወነጀሉ በሚገኙበት በዚህ ሰዓት አሁን ላይ እየወጡ የሚገኙ መረጃዎች ደግሞ እንደሚያመላክቱት ከሆነ ከሰማንያ ሺህ በላይ የሚሆኑ የፋኖ ተዋጊዎች ስምሪት ተሰጥቷቸው ሙሉ ለሙሉ ወደ አማራ ክልል ከተሞች ታጥቀው ስለመግባታቸው የሚያመላክቱ መረጃዎች በይፋ እየወጡ ይገኛሉ። ታዲያ የኤርትራው ፕሬዚዳንት ኢሳያስም ቢሆኑ በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን እየደገፉ እንደሚገኙ እንዲሁ ለማወቅ ተችሏል ማለት ነው። አድማጮች በኢትዮጵያ መንግስት በኩል በተለይ የአሰብ ወደብን ወደ ኢትዮጵያ እናስመልሳለን በሚል በኤርትራ ላይ ጦርነት ለመክፈት መጠነ ሰፊ የጦር ዝግጅቶች እየተካሄዱ በሚገኙበት በዚህ ሰዓት ነው። አድማጮቻችን፣ ከወደ ኤርትራ እየተሰማ የሚገኘው መረጃ ደግሞ የአራት ኪሎ ሹማምንትን የብልጽግና ባለሥልጣናትን እነ አብይ አህመድንና እነ ሽመልስ አብዲሳን በከፍተኛ ሁኔታ ድንጋጤ ውስጥና አጣብቂኝ ውስጥ የከተተ መሆኑን እንዲሁ እየተመለከትን እንገኛለን። ይህንንም ተከትሎ ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በህዝብ ተወካዮች ምክር ቤት ፊት ለፊት ተገኝተው አሁን ላይ እየተዋጋን የምንገኘው ከጽንፈኛ ቡድን ጋር ብቻ አይደለም፣ ወይም ከፋኖ ጋር ብቻ አይደለም ሲሉም ነው የተደመጡት። ጠቅላዩ አሁን ላይ እየተዋጋን የምንገኘው ከኢትዮጵያ ጥንተ ጠላቶች ጋ ነው፣ ጦርነታችን ከግብፅ ጋ ነው፣ ጦርነታችን ከሻቢያ ጋ ነው እየተዋጋን የምንገኘው ከባንዳ ጋር ብቻ ሳይሆን ከላኪዎቻቸው ከባድ አጋም ውጊያን እያካሄድን እንገኛለን። ግን ደግሞ የትኛውም ኃይል ሊያሸንፈን አይችልም በማለት በተደጋጋሚ ስጋታቸውን ሲገልጹ መሰንበታቸው የሚዘነጋ አይደለም። ታዲያ አሁን ላይ የሚወጡ መረጃዎች ደግሞ ብልጽግናን ክፉኛ ሽብር ውስጥ የከተተ መረጃ ሆኖ ተገኝቷል ማለት ነው። በተለይ የኤርትራው ፕሬዚዳንት ኢሳያስም በኢትዮጵያ ውስጥ የሚገኙ እንደ ፋኖ ያሉ ታጣቂ ቡድኖችን በመደገፍ በማስታጠቅ በኢትዮጵያ ውስጥ የሚገኘውን የፌዴራል መንግስት ከስልጣን ላይ ለማስወገድ እንደሚፈልጉ የሚያመላክቱ መረጃዎች ናቸው በይፋ እየወጡ የሚገኙት። እንዲሁ ደግሞ በሕወሓት በኩልም ቢሆን በወልቃየት በራያና በአላማጣ ጉዳይ በፋኖ ኃይሎችና በህወሀት መካከል ልዩነቶች፣ አለመግባባቶች ቢኖርም ህወሀት አሁን ላይ የመጣው ይመጣል እንጂ ወልቃይት ራያና፣ አላማጣ የመሳሰሉ የወሰን ጥያቄዎቻችን መፈታት የሚገባው በአማራና በትግራይ ህዝብ መካከል ብቻ ነው በሚል የፌዴራል መንግስቱን ከስልጣን ልናስወግድ ይገባል በማለትም ከፋኖ ኃይሎች ጋር እየተባበሩ እንደሚገኙ የሚያመላክቱ መረጃዎች በስፋት እየወጡ ነው የሚገኙት፣ አድማጮቻችን። እንዲሁ ደግሞ በቀጥታ የቲዲኤፍ ተዋጊዎችም በወሎ እንዲሁ ደግሞ በጎጃም ከፋኖ ኃይሎች ጋር ተሰልፈው እየወጉን ይገኛሉ በሚል የፌዴራል መንግስቱ በከፍተኛ ሁኔታ ወሪዎችን ወሬዎችን እያናፈሰ ይገኛል። ያም ሆኖ ግን በህወሀት በኩል እኛ ከየትኛውም ኃይል ጋር አልተቀናጀንም፣ ከየትኛውም ኃይል ጋር ወደ አንድነት አልመጣንም። ግን ደግሞ የእኛ ዋነኛ ጠላት የፌዴራል መንግስቱ ነው። የፌዴራል ዋንኛ ጠላትም እኛንን ሲሉ ነው። እንግዲህ የህወሃት ከፍተኛ አዋጊዎችና የህወሃት ከፍተኛ ጀነራሎች የገለጹት ማለት ነው። ውድ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን እስከምንገናኝ ሰላም ጤና በያላችሁበት ይብዛለን። እኛ ከወዲሁ ልንሰናበታችሁ እንወዳለን። ሰላም ሁኑልን።